ውዶችዬ ውዶችዬ እንዴት ናችሁ ልኝ ሰላም ናችሁ ወይ ደህና ናችሁ እግዚአብሔር ይመስገን እኔ ያለው እናንተ እንዴት ናችሁ ስራ እንዴት ነው ሁሉ ሰላም እግዚአብሔር ይመስገን ውዶችዬ ዛሬ ማለት ነው ምን እንደገጠመኝ ልነግራችሁ ነው ማለት ነው በትግስት አዳምጦኝ ማለት ነው ውዶችዬ በእውነት ነው ምላችሁ ሴትዬ ማለት ነው ምንም ሳልላት አመመኝም ቆረጠኝ ፈለጠኝ አላልኳትም ምንም ነገር ማለት ነው እግዚአብሔር ነው ምላችሁ ከዛ የሆነ ምን አይነት ተመጣችልኝ ምንም ሳላት ጠዋት ከእንቅልፏ ተነሳች፣ መጣች፣ ይዛ መጣች የሆነች መድኃኒት አሳያቸዋለ ወይ ማለት ነው፣ ዋጪ አለችኝ። እንዴ ምንድን ነው መዳም አልኳትኝ። እኔ እኮ አላመመኝም፣ አመመኝም አላልኩሽም። እንዴት ነው የምወጣው አልኳት። ኖ ችግር የለውም ምናጥን ጥሩ ነው ምናምን ነገር ዋጩ ስትለኝ፣ ኖ እኔ አልወጥም አልኳትኝ። ምክንያቱም አመመኝን አልኳትም፣ አኪም ቤት ፈጅኝም አላልኳትም። ዝም ብላ መጣችለ፣ ዝም ብዬ መዋጥ ነበረብኝ። እንዲ ውዶችዬ እናተትምትሉ ምን ታደርጋላችሁ? እኛ ብንሆን እንወጣለን ወይም አንወጥም ብላችሁ ንገሩኝ። ምንም አላልኳትም። እኔ እግዚአብሔር ይመስገን አላመመኝም፣ ጤነኛ ነኝ። ግን ሰጠችኝ አምጥታ፣ በብልቃጥ ነገር ማለት ነው። በጣም ብዙ ምርሄት አለ ውስጡ ማለት ነው። እኔ አልወጥም ይሄንን። አንደኛ ነገር አልተመረመርኩም ወይ በሽታ አይኖርብኝ አይኖርብኝ። የምታውቂው ነገርም የለም የማውቀው ነገርም የለም። እኔ ደግሞ አልታመምኩም፣ እግዚአብሔር ይመስገን። መውጣት ያለብኝ ደግሞ ሐኪም ቤት ሄጄ ተመርምሬ በሽታሽ ይሄ ነው ተብሎ ለበሽታ በሽታ የሚሆን ምንድን ነው ይሰጠኛል። ዝም ብላብ ሳይመጣች ለመድኃኒት መዋጥ የለብኝም ውዶች፣ ይሄ እንዳትወጡ ማለት ነው። አስቀምጫለሁኝ ወስጄ ማለት ነውና አሳያቸዋለሁኝ በኋላ እና በጣም ገርሞኛል እና እንዲህ አይነት ነገር ስላለ እንዳታደርጉት ውዶች፣ ዝም ብለው አምጥተው የራስ ምታት እንኳን ቢሰጧችሁ ማለት ነው አትዋጡ። እግዚአብሔር አትዋጡ ማለት ነው። እኔ በጣም ገርሞኝ ወስጄ ጓደኞቼ ያሳየዋቸው ይሄ ነገር ምንድን ነው ሴትዮ፣ ዋጭ ብላ ሰጠችኝ ስላቸው፣ አትዋጭ እነሱ ዝም ብለው መድኃኒት አምጥተው የሚሰጡ ለምንድን ነው? እኛ ሳንታመም አመመን ሳንላቸው ስራቸውን እየሰራን ሳናጎትልባቸው እየሰራን ነው። ለምን ይሰጡን ነው ዝም ብለው መድኃኒት አምጥተው? አትዋጭ ነው ያሉኝ ማለት ነው ልጆቹ። ራሱ ስለዚህ እንዲያት ነገር ሊኖር ስለሚችል ውዶች ይ እንዳታደርጉት፣ አተዋጡ እኔ በኋላ ላይ አሳያቸውለ መድኃኒቱን ብዛቱን ማለት ነው። ለምን እኛ እኮ ጤነኛ ነን፣ እግዚአብሔር ይመስገን፣ ምንም ነገር የለብንም። ጤነኛ ባንና ኖሮ እነሱ ቤት ቁጭ ብለን ይሄን ሁሉ ስራ ባልሰራን ነበረ። እነሱ ናቸው መድኃኒት መዋጥ የለመዱት፣ መድኃኒት የሚወጡት እነሱ ናቸው እንጂ እኛ አይደለንም። ኢትዮጵያ እኮ መድኃኒት አይወጥም። እግዚአብሔር ይመስገን በሽታ ያለበትም እኛ እና እንዲያ ነገር ቢፈጠር እንዳታደርጉት ውዶችዬ። እኛ መዋጥ ቢኖርብን እራሱ ማለት ነው ሐኪም ቤት ሂደን ተመርምረን በሽታ ይሄ ነው የተባለ ነገር እኮ አለ ይሰጠናል መድኃኒት ስለዚህ እነሱ ያመጡልን መድኃኒት ዝም ብለን መዋጥ የለብንም ውዶችዬ። ይህንን ቪዲዮ ደግሞ አድምጡ፣ ይጠቅማችኋል። እውነት ዝም ብሎ እነሱ ያመጡትን ነገር አትውሰዱ፣ ምንም ይሁን በቃ አትውሰዱ። እናንተ ያላመናችሁበትን ነገር ማለት ነው። እኔ ከዚህ በፊት አምጥታለኝ ቪታሚን ነው ብላ አምጥታለኝ፣ ወስጄ ዝም ብዬ ዋትኮኝ ዋትኩኝ፣ ማለት ነው በውሃ መልክ ነው ዋትኩኝ። ከዛ በኋላ ግን ከዋትኩኝ በኋላ እንደ ምኖኝ የኖን ያልኩት እግዚአብሔርን፣ ለምንድነው የጠጣሁት? ለምንድነው በውሃ በጦጭ ነው የጠጣሁት? እንዴ ለምን ቆይ ብዬ ለጓደኛ ደውዬ የነገርኳት እንዲህ አይነት ነገር ሰጣኝ፣ ኮብ በጥጪ በኋላ ጠጣሁት ስላት፣ እንዴ አለች እግዚአብሔርን፣ እንዴ ያምሻል እንዴ! ዝም ብለሽ እንዴት ነው የምትውጪው? ደግሞ ከዋትሽ በኋላ ነው እንዴ የምትነግሪ? መጀመሪያ እንደዚህ እንደዚህ ሰጣኝ ብለሽ መናገር ነበረብሽ መጀመሪያ። ከዋትሽ በኋላ መርዝስ፣ ቢሆን የሆነ ነገርስ ቢሆን ነው ያለችኝ። እግዚአብሔርን፣ የሆነ ነገር ከማድረጋችን በፊት ከመጠቃማችን በፊት ማወቅ አለብን ስለዛ ነገር ማለት ነው። ምን እንደሆነ ማወቅ አለብን። ዝም ብለን መውሰድ የለብንም። እኔ ግን ተሳስቼ ነው በዛ ሰዓት ቪታሚን ስላለች ምናልባት አልባት ብዬ በውሃ ነበር የጠጣሁት ማለት ነው። ጓደኛ ለምን እእንዴት እንዴ እንዴት ነገር ታደርጊያለሽ ብለኝ በጣም ነው ተቆጣችኝ ማለት ነው። እንደው ስለዚህ ቀድመን ከማድረጋችን በፊት ለሰው ማሳወቅ አለብን። ለኮሪዩት ይሄ ነገር ምንድን ነው ብለን ማሳየት አለብን እኛ የማናውቀው ነገር ከሆነ ማለት ነው። ስለዚህ ቀድመን የምናደርገው ነገር ጥሩ አይደለም። እነሱ ደግሞ ዝም ብለው ይሰጡናል መድኃኒት ጊዜው ያለፈን ሊሆን ይችላል፣ የተበላሸ ሊሆን ይችላል ደግሞ ከኛ ጋርም የማሄድ ነገርም ነው። እኛ ሳንመረምበር እንዴት ነው ምናየት እንድንውጥ የምንችለው ለምን ይሰጡናል? ውዶቼ ጥንቃቄ አድርጉ። እግዚአብሔር ነው የምላቸው የተጠንቀቁ። ብዙ ልጆች በዚህ እየተሸወዱ ነው። ብዙ እህቶቻችን በዚህ እያለቁ ነው ማለት ነው። ያንን መድኃኒት እየሰጡ የራስ ምታት መድኃኒት እያሉ የማዊ ነገር እየመጡ እየሰጡ እኛን የሆን ነገር ላይ እየጣሉ ነው ያሉት። ስራችን በአግባቡ እንዳንሰራ እያደረጉ ነው ያሉት። ውዶችዬ ጥንቃቄ አድርጉ ለማለት ነው። ይህንን ቪዲዮ ደግሞ አዳምጣችሁ ሼር አድርጉ ለልጆች እህቶቻችን እንዲደርስ ሼር እያደረጋችሁ አዳምጡ ማለት ነው። ወዶችዬ መልካም ውሎ መልካም ስራ ይሁንላችሁ። እወዳችኋለሁ። ባይ፣ ደና ዋሉልኝ።